የስራ ባልደረባውንና ጓደኛውን በአሰቃቂ ሁኔታ የገደለው ወጣት የዕድሜ ልክ እስር ተፈረደበት። ተከሳሽ ጌቱ መስፍን ወንድሙ የተባለ የ27 ዓመት ወጣት ሲሆን ነሐሴ 27 ቀን 2014 ዓ ም ከረፋዱ 4 ሰዓት ተኩል ሲል በቂርቆስ ክፍለ ከተማ ወረዳ 10 ለገሃር አካባቢ ኖህ ሪል እስቴት በተባለ ህንፃ 16ኛ ፎቅ ላይ በመካከላቸው በተፈጠረ ጸም መነሻነት ሟች ነጂብ ያሲንን በፌሮ ብረት ግንባሩን አንድ ጊዜ በመምጣት ሕይወቱ እንዲያልፍ አድርጓል ተብሏል። ተከሳሽ ሟችን ከገደለ በኋላ አስክሬኑን ከሕንፃው ላይ ተሸክሞ በማውረድ የሕንፃው መሠረት ሥር በሚገኝ የውሃ ጉድጓድ ውስጥ በመክተት ከአካባቢው መሶሩ ተገልጿል። ጌቱ መስፍን ሟች የራስ ቅሉ ላይ ጉዳት በመድረሱና አንገቱን በሽቦ በመታነቁ ምክንያት ሕይወቱ ያለፈ በመሆኑ በፈጸመው ከባድ የሰው ግድያ ወንጀል መከሰቱን የአቃቢ ሕግ የክስ ዝርዝር ያስረዳል። ክሱን ሲመለከት የቆየው ከፍተኛ ፍርድ ቤትም የካቲት 30 ቀን 2017 ዓ.ም ምረተ በዋለ ችሎት ተከሳሽን በእድሜ ልክ እስራት እንዲቀጣ ውሳኔ ሰጥቷል።